ቲናን አነቃት። ከዚህ በኋላ ሰውየው ሙቷልና ያልኩሽን ገንዘብ ታስገቢኝልኛለሽ፣ ካልሆነ ግን እመኘኝ እገልሻለሁ ብሎ አስፈራራት። ዳኒ ዳኒ አባዬ ሙቷል ብሎ ለትሁት አረዳት። ትሁትም እጅጉን ደነገጠች። እያበርክ መሆን አለበት ወይስ ደግሞ የጠጣኸው ነገር አለ? አረ በፍጹም አባዬ መቼም ቢሆን እኛን ጥሎን አይሄድም ብላ ስትስቅበት ዳኒ በጣም ደነገጠ አባዬን እኮ እንደምትጁ ነበር ማውቀው እና ምንድን ነው እንዴ ታዲያ አንተ የማይሆን ቀልድ እየቀለድክ ባለበት ሰዓት እኔ ምን እንደል ነው የምትፈልገው የእውነት ሞቷል ብዬ እንዳምን ፈልገህ ነው ወይ ጉድ የቲና አረመኔነትና ጭካኝነት እጅጉን ከቀን ወደ ቀን እየቀጠለ ይገኛል ጭራሹ ባስ ብላ አባባ ሙቷል ብላ ወረቀት አመጣች፣ አሻራና እንዲሁም ደግሞ የሞት ሰርፍ ትኬት አምጥታ ለካሌብ ሰጠችው። ካሌብ እጅጉ እንደነገጠ በዚህ ልክ የእውነት አባዬ እንደሚሞት ፍላጎት ያለሽ አይመስለኝም ነበር። ቆይ ግን ምን አይነት ክፋትና ምን አይነት አረመኔነት ነው እንደዚህ የምታደርገው ብሎ ሲላት፣ ቆይ እኔ ምን አደረግኩኝ? እኔ አባዬን አልገደልኩት፣ ሙቷል ነው የምልህ። በቃ ለምንድን ነው የማትረዳው ወይስ ደግሞ ግራ ገባኝ እኮ ያንተ ነገር ካሊብ። ትሰምኛለሽ? የኔ አባት መቼም ቢሆን አይሞትም። ሲቀጥል ደግሞ አንቺ እንዴት አወቅሽና? ወይስ ደግሞ እዚህ ነገር ላይ እጅሽ አለበት ብሎ ካሊብ አስፈራራት። ትሁቴ ትሁቴ፣ እንደምንም ብላ አባባ ነፃ ካወጣሽ በኋላ ልጅ እጅጉን አመሰግናለሁ ምን ብዬ እንደምነግርሽ አላቅም ብቻ አንቺ በጣም የኔ ልዩ ልጅ ነሽ ብሎ ሲላት አባዬ እውነት ለመናገር ለአንተ ብዬ አይደለም ያደረግኩት እና ታዲያ ለማን ነው ትሁቲ አባዬ አንተ በጣም ጥሩ እና መልካም አባት ነህ እና አባቴ ስለሆንክ ነው ባትወልደኝም እንኳ እዚ ቤት ከገባኋ ጀምሬ አንድ ቀን እንደ ሰራተኛ ሳታየኝ እንደ ልጅ አይተኸኝ ሁሉን ነገር ስታደርግልኝ ነበር ስለዚህ አንተን ለእነዚህ ሰይጣኖች በፍጹም ልሰጣቸው አይገባም ነበር እናም ለዛ ነው እንደዚህ ያደረግኩት ብላለችው። አባባ እጅጉን ተገረመ። የእግ ይገርማል የእውነት ምን አለ ካሌብ እንዳንቺ ቢሆንልኝ ኑሮ አያባየ እሱም እኮ ተጨንቋል። አያያይ መጨነቁን ታይ። ብቻ ግን እስኪ ይሁን ለማንኛውም፣ አጋቹ ቲናን ደውሎ አሁን እዛው ስንሰራበት እነበረበት ቦታ ነይ ቶሎ ብለዋላት። ቆይ ምን ሆነህ ነው እስካሁን እንደዚህ እያጣደፍክ የጠራሃኝ አልገባኝም። ምን ተፈጠረ ብላ ስትለው ኧረ እባክሽ ምን ተፈጠረ ብለሽ ትጠይቅኛለሽ እንዴ? ይህ ሁሉ የአንቺ ነገር ነው። ምን ማለት ነው? ትሰምኛለሽ? አሁን ገንዘቤን ትሰጭኛለሽ እና ደግሞ። ቆይ መጀመሪያ አባዬን ስጠኛ፣ አባዬን ወይም ደግሞ አባትሽ የምትየን ሰውዬ ገድየዋለሁ። ግን እኮ ስምምነታችን እንደዚህ አልነበረም። እና ታዲያ ሊያመልጥ ስል እኔ ምን ማድረግ ነበረብኝ እና እሱን መተው ነበረብኝ። ካስወጣሁት ደግሞ ፖሊስ ጣቢያ ነበር ቀጥታ ይዞ ሂዶ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነይ ደና ነ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዳኒ እንደዛ ከተመታ በኋላ ራሱን ስቶ አረ ዳኒ አረ ዳኒ ብላ ስትለው ቆይ አባዬ የት ሄዶ ነው እኔ ምን አውቃለሁኝ ብቻ አባቴ አባዬን እኔ እጁን ሲፈታይቸው ነበር ከዛማ አጋቹ መጥቶ እኔንም አባዬንም ደበደበን ቆይ አንተ አባዬን ልታስመልጠው ነበር እንዴ እንዴ ቲና ደግሞ ምን ማለት ፈልገሽ ነው አባዬ ሊያመልጥ ሲል እሱን አስቆማለሁ ብዬ እኔም የራሴን ስፈታ ያን ጊዜ ነው አልኩሽ። እና አጋቹ የሆነ ነገር አድርጎት እንዳይሆን ብቻ አባዬን ብላ ብሎ አለ። እና ሁሉ አባዬ እያሰብኩ ነው። ቆይ ለምንድን ነው የማላስበው ቲና? ምንስ ቢሆን እኛ እኮ ለመግደል አይደለም። ምክንያቱም አስፈራርተን ገንዘብ ለመቀበል እና እንዲሁም ካርታውን ወደ ራስሽ፣ ትክክለኛውን ካርታ ወደ ራስሽ እንዳዞርልሽ ብለን ነው እንጂ ሌላ አይደለም። ይገርማል ግን ያንቺ ነገር ብሎ አላት በሌላ በኩል ይቺ አረመኔና ጨካኝ ቲና አባዬ አባዬ እያለች ቀጥታ እቤት ገባች። ከዛ ካሌብ እና ትሁት ደንግጠው ምን ተፈጠረ? ምን ሆነሽ ነው? አባዬ እኮ ሞተ ነው እምላችሁ። ምን? ኧረ እባክሽ አባዬ ላይ አታሟርችበት፣ ወይ ጉድ! የአንችስ ነገር በጣም በጣም በጣም በዛ። ምን ማለት ፈልጋችሁ ነው? አባዬ ሙቷል እያልኳችሁ አይደለም። እኔ እኮ ከሆነኛ ሰው ነው ያገኘሁት መረጃውን ታዲያ እንደዚያ ከሆነ መጀመሪያ አባዬ የት ነበር? እና አሁን ደግሞ ሊሞት ይችላል? አረ አይግደለሽም ተይ በቃ፣ ያንቺ ነገር እጅጉን ያሳዝናል አይደል ብሎ ሲላት፣ እሺ እንደዛ ከሆነ አባዬ እውነትን በሕይወት አለ ብላችሁ የምታምኑ ከሆነ ችግር የለብኝም ብላ ዝም ብላ ተቀመጠች። ከዛ ለዳኒ ዛሬ ደስ ብሎኛል ዛሬ ደስ ብሎኛል እያለች ስትሄድ ምን ተፈጠረም? አጋቹ ጋር ተገናኝተን ነበር እናስ አጋቹ እንዳወራው ከሆነ እሺ፣ ምን አለ? ምክንያቱም አጋቹ እንዳለው ከሆነ አባዬን ገሎታል። ምን እና ታዲያ? በዚህ እንድ ልትደሰት ትችያለሽ? ምን ማለት ፈልገህ ነው? እኔ እኮ ሚስቱ አይደለሁ እንዴ የካሊብ እናስ? እና አባቱ ከሞተ ውርሱን በሙሉ የሚወስደው ልጁ ነዋ። እኔ ደግሞ ህጋዊ ሚስቱ ስለሆንኩኝ ከሱ የመከፈል መብት አለኝ። ወይ ጉድ! ገና ለገና የእውነት ሙቶ አልሞተ እንደሆነ እኔ በፍጹም ግን ሙቷል ብዬ አላስብም። ይሄ ግን ሙቷል ብዬ አላስብን። ምን ምን ማለት ፈልገህ ነው? በቃ አንተ በደስታዬ አትደሰትም ማለት ነው። እንደዛ ማለት አይደለም ቲና። ሰውየው እንደሆነ ዘጠኝ ነፍስ ነው ያለው። ያኔም እንኳ ከኛ ህይወት እንዴት እንዳመለጠ ታውቂያለሽ። ያን ጊዜ ትውስላለኝ ነዋ። አሁን ግን ማናለና አባዬን ሊያተርፈው ይችላል። በዛ ላይ ደግሞ ሰውየው ገንዘቡን ስጡኝና አስከሬኑን እሰጣችኋለሁ ብሏል። ምን? አዎ። እና ታዲያ እንዴት ልናደርግ ነው? እኔ አላውቅም። ብቻ ግን ወይም የሆነ ሰው አስከሬን አንጥተን ማሳየት ነዋ እንዲያምኑን፣ ወይ ቴና። አረ ተረጋጊ። ይህንንም ልናደርግ ትሰማኛለህ። እኔ ምንም ነገር አደርጋለሁ፣ ምክንያቱም እያንዳንዱ ነገር ለእኔ ይገባኛል አባዬም ሆነ ካሌብ እኔ ላይ በጣም ተጫውተውብኛል። ስለዚህ እያንዳንዱ ነገር አደርገዋለሁኝ ብላ ትሁት አጋቹን ከፈነከተች በኋላ አባዬን አስመልጣ ሚሪንዳ እየጠጡ አባዬ ደህና ነህ ግን በጣም ጎድተውሃል አይደል ብላ ስትለው ምን ይደረግ ብለሽ ነው? እንደው አሁንስ በጣም ግራ ገባኝ። ምን ማለት ነው አባዬ? አላቅም ትሁቴ፣ እኔ በጣም ግራ ገብቶኛል። ቆይ እስኪ አሁን ምንድን ነው የማደርገው? ምን ነው ግራ ተጋባ። እጅጉን ግራ ተጋብቻለሁ። ይህ ሰው ላይ እንዴት ነው በዚህ ልክ ከፍቶ ስለ ሀብትና ንብረት ብቻ ሊያስብ የሚችለው? ትሁቴ እረ እኔ በጣም ገርሞኛል። ካሌብ በጣም ተጨንቋል። አባዬ ስለዚህ ወደ ካሌብ መሄድ አለብን ብላ ስትል አይ ትንሽ ይጨነቅ ልጄ፣ ትንሽም ማሰብ ይጀምር። ካልሆነ ግን መኘኝ ካሌብ ነገሮችን በሙሉ ያበላሽብኛል። እንዳ ምንድን ነው እቅድህ? ገንዘብ ታለሽ ትሰጭኛለሽ። እሱማ ትንሻለኝ። አባዬ ግን እኔ ልንከባከብህ ይገባል እኔ ደግሞ ልጠብቅህ እንዲሁም ምግብ ተመጣጣኝ ምግቦችን ልትበላይ ይገባል ብላ ስትለው አረ፣ ችግር የለውም እኔ ራሴ መንከባከብ እችላለሁኝ ብሎ አለ። አባባ ፈጣሪውን እያመሰገነ አዲስን ሕይወት እንዳይ ስለፈቀድክልኝ አመሰግናለሁኝ። ጨለማውን አብርተህ፣ ጨለማውን አስወግደህ ብርሃኑን ስለሰጠኸኝ አመሰግናለሁ። አሁን ከዚህ በኋላ ልበቀል ወይስ ደግሞ ሁሉንም ነገር ላንተ ልተው እያለ ረጅም አስፓልት መንገድ ሄደ። ከዚያም በኋላ ዳኒና እንዲሁም ደግሞ ቲና ስለ ወደፊት ማድረግ ስለሚችሉት ነገር ማቀድ ጀመሩ። ዳኒ የቱንም ያህል ባይስማማም እንኳ ቲና ግን አጣብሽሩ፣ ሁሉንም ነገር በቅርቡ እናዘጋጃለን። አባዬ ይኸው እኔ በትክክለኛ ሁሉንም ነገር ይዣለሁ ምን ማለት ነው? የሞቱን ሰርተፍኬት ይዣለሁኝ በዛ ላይ ደግሞ አስከሬንም ከፈለጉ የሌላ ሰው አስከሬን አንጥተን እናሳያቸዋለን። እንጂ አሁን ላይ ትሁትም ሆነ ሆነች እንደገና ይሄ ዳኒ ካሊብም እያመኑኝ አይደለም። ዳኒ እኮ ነው እኮ እምልሽ እኔም ለትሁት አናግሬያት ነበር፣ ግን ጭራሽ ስቃብኝ ስልኳ ላይ ጌም ስትጫወት ነበረ እና ታዲያ እንዴት ሊያምኑ ይችላሉ ያመሃል እንዴ ምን ማለት ነው እኛ እኮ ሌባና አጭበርባሪ ቀጣፊ ነን ቀጣፊ ነን ታዲያ እንዴት ነው አባታችሁ ሙቷል ብለን ስንነግራቸው ሊያምኑ የሚችሉት እና ታዲያ እንዴት ሊሆን ይችላል እስኪ ንገሪን ቲና ብሎ ሲላት ማድረግ ያለብንማ ሀሰተኛ አስከሬን ፈልገን እሱን እናሳያቸዋለን አሊያ ደግሞ የሰውን መቃብር ወስደን እዛ ፎቶ ላይ እናደርግና ሙቷል ብለን እንነግራቸዋለን ከዛ ሊያምኑ ይችላል። በጣም ይገርማል አንቺ ግን ጭንቅላትሽ በጣም ተቀይሯል ብሎ ሲላት፣ አሁን ለማንኛውም የሚሄድበት ቦታ ስላለኝ ልሂድና እመጣለሁኝ ብላ ሄደች። አባባ አባባ ከኋላ ሆኑና ዳንን እጅ ንክት ሲያደርገው ዳን እጅጉ ደነገጠ። ቆይ አባዬ የት ነህ? እንደገና ደግሞ ሙታሃልስ ተብሎ የለም ወይ ብሎ ሲለው ማነው ነው እንዲህ አለው። ቲናናታ እና ታዲያ ምን ትበል እስኪ ነገረኝ። እኔ እኮ ከዛም ልጫለሁ ስለዚህ የእውነት እሷ የገደለችኝ ይመስልሃል እንዴ? ብሎ ሲለው እንደሱማ እንዳልሆነ አወኩኝ። ነገር ግን ማን እንዳስወጣ ብቻ ነው ያላወኩት። አያ ልጄ፣ ብቻ ግን አንተ ስላደረክልኝ ነገር በጣም አመሰግናለሁ። ምን ማለት ነው? ማለቴ ብቻ ያን ጊዜ እኔ ጋብረህ እንደዛ ስትሰቃይ የነበረው መጨረሻ ላይ ደግሞ ለማምለጥ ስንዘጋጅ የነበረውን በሙሉ አስታውሳለሁ። ለዛ ነገር ሁሉ አመሰግናለሁ ብሎ አለው። ትሁቴ ትሁቴ፣ ለካሌብ ሁሉንም ነገር ነገረችው። አባዬን አስመልጨዋለሁ። ካሌብ፣ ከዚህ በኋላ ማስመሰልና መረጋጋት አለብህ። ምን ማለት ነው? አባዬ ማየት አለብኝ። ትሁት፣ እኔ በፍጹም አልችልም። ነገርኩህ እኮ አባዬ እዚህ የማይመጣው ሰዎቹን ፈርቶ ነው። ምን ማለት ነው? እዚህ የሚመጣው እንግዲያ፣ ለምን እንዲህ ሆንክ፣ ለምን እንደዛ ሆንክ እያሉ ጥያቄ ያበዙበት የለ? እናስ እናማ ለዛ ፈርቶ ነው እንጂ ለሌላ አይደለም እና ታዲያ እኔ ምንድን ነው የማደርገው አልገባኝም አንተ አርፈ መቀመጥ አለብህ በቃ ይህን የሚፈጠረው አባዬን እኔ እንከባከበዋለሁ እና ለዛ ነበር ማለት ነው ገንዘብ ስጠይቅኝ የነበረው አዎ በስነ ስርዓት ገንዘብ ስጠይቅ የነበረው ለዛ ነበረ እና አባዬ ደህና ነው በጣም ተጎርቷል በጣም ተበሳቅሏል ምን ልበልህ ተስፋ ሁሉ ቆርጧል ይህ ሁሉ በእኔ የተነሳ ነው እኔ ልጁ ነኝ እንደዚህ ያደረግኩት ብሎ አለ አንተ ምንም አላደረግክም አባዬ ደግሞ የእውነቴን ባንታ አላዘነም ኧረ እባክሽ አዝኛለሁ ሊልሽ ነው እንዴ እንደዛ ማለት አይደለም ካሊብ በቃ ተረጋጋ ብሎ ሲለው እኔማ ቲናን ለማገት ተዘጋጅቼ ነበር አውቃለሁ እንዳት ግን እንዳላግታ ስላደረግሽኝ በጣም አመሰግናለሁ ብሎ ሲል እኔ እኮ አባዬን በጣም ነው የምወደው ለዛ ነው ገንዘብ ፈልጌ ወይም ምናምን አይ ገንዘብ ፈልጌ ምናምን አይደለም፣ አባዬን ግን በጣም ነው የምወደው፣ በጣም ነው የማከብረው። ስለዚህ ለእሱ ሁሉም ነገር ይገባዋል። ካሌብ እንደዚህ አትበለኝ ብላለችው። ቢሆንም እንዳንቺ አይነት መልካም ሴት ማግኘት በአሁኑ ሰዓት እጅጉን ከባድ ነው ብሎ ሲላት ትሁቴ መሽኮር መማበዛች። በሌላ በኩል ዳኒ ዳኒና አባዬ ቁጭ ብለው ሲያወሩ ቆይ ለምን እንደዚህ አደረግክ አባዬ? ምን ላድርግ ብለህ ነው ልጄ አንተ ብዙ ነገር አድርገህልኛል፣ ለእኔ ስለዚህ በህይወት እንዳለሁ ለአንተ ማሳወቅ የፈለግኩት ስለማምንህና፣ አሁን ደግሞ ቀጣይ ቲና ስለምታደርገው ነገር ምን ማድረግ እንዳለብህ ላንተ ልነግርህ ነው። እንዲ አባዬ፣ ቲና እኮ በጣም ሀይለኛ ናት። ጭራሽ አሁን የሞስተር ፊትኬትም ማሰርታልሃለች። አውቃለሁ። እንዴት አወቅ? እንደዚህ እንደምታደርግ ነዋ። ምን ነው እሷን መገመት አዲስ ነው እንዴ? እሷ እኮ በጣም አረመኔና ጨካኝ ናት ብሎ አለው።